ሄሉ፣ ሻንግሪ እንደምታዩት አዲስ ቼከስ ይዛ ካቻ ሳበላለች። ባይ ባይ ባይ፣ አላዛር ባይ ባይ አይ እኔ እኮ ወንዶቹ ከየት እንደሚመጡ። ለማንኛውም እንደዚህ አምሮባት ማለት ነው። እምር ድምቅ ሽብርቅ ብላ መታለች። እንዳለቀሰች አልቀረችም፣ ብቻ አምሮባታል። ብዙዎቻችሁ ግን ከዚህ ልጅ ጋር መሆኗን አልወደዳችኋትም። በተለይ ቲክቶክ ላይ የሆነች ልጅ አለች፣ ሁሌ መሰድባት ምናምን ሚስታለው ምናምን ምናምን እያላችሁ ነበረ። ብቻ እኛ ምን አገባን፣ ግን አያምሮም ኦማይጋድ! ኦማይጋድ! የእኔ ቆንጆ እንኳን ደና መጣሽ! አሁን የቀረሽ ፍቅር ብቻ ናት። ሌሎቹ ሁሉም ፍንጥጽዝ እያሉ ነው እና ፍቅርዬ ያው ትንሽ ጣፍታለች ግን ደግሞ ትመጣለች በእርግጠኝነት አብረሽና ሩታ በድጋሚ ያገኟታል ብዬ አስባለሁ ከታረቁ በኋላ አልተገናኙም ግን የሚገናኙ ይመስለኛል ይዘዋት የሚመጡ ይመስለኛል እንግዲህ ከሩታ ጋር በድጋሚ ያኔ ሁሉንም ሰው ጠርተው ቤታቸው ሲጋብዙ ምናምን ፍቅር ብቻ ና ተለይታ ቀረች እና ኤፍሬም ስለዚህ እነሱን እንግዲህ ይዘዋቸው ይመጣሉ ብዬ ነው ማስበው ፍቅርም እንግዲህ ያው የቅናትም እያስመሰላችሁባት ስለሆነ እሷን በእርግጠኝነት እንኳን ደስ አላችሁ ለማለት ትሄዳለች ትችላለች ቤታቸው ብዬ ነው የማስበው። ምክንያቱም ቤታቸውን ስለምታቀው ብዙ ሰው የቅናት የመስሏቸዋል። በቃ ፍቅር ስታለቅ ሲከፋት ምናምን እንደዛ አይደለም። የቅናት ሳይሆን በቃ የራሷ ህይወት እንደዚህ ስለተበላሸባል ነው። እንዴት ናቸው? ደህና ናቸው፣ የኔ ማሮች፣ የኔ ወደች፣ ደህና ናቸው። ልጅ አለው እግዚአብሔር መስገን ክብሩ ይስፋ። የስድብ ሱስ ያለበት ሰው አለ ጋይስ። እኔ እንደ አሁን አሁን እኮ እንዲሁ መጥፎ ነገር እየሰራው አይደለም። ሁሌ ተጠንቀቂ ነው የማወረው። የእውነት ምንም አይነት መጥፎ ነገር ላለማውራት ነው የምጠነቀቀው። ግን የስድብ ሱስ ያለበት ሰው ማለት ነው ጥሩ ነገር ነገር ማውርታችሁ ይሳደባል። መጥፎ ነገር ማውርታችሁ ይሳደባል። ቱ ባለጌዎች፣ በጾሙ እንዳታሳስቱኝ። እኔማ በጾሙ እንዳለሳሳት እያልኩ ማለት ነው። ኦማይ ጎድ፣ ስክሪፕት ጽፌ ነው እያነበብኩ ያለት። በቃ ምን ላድርግ፣ የሆነ ቃላት ቢያመልጠኝ ወይ ብሳደብ ወይ መጥፎ ቃል ብናገር፣ እንደው ጾም ሊያሳስቱኝ ነው ብዬ ማለት ነው። እና እንግዲህ ዛሬ ሄሉሻ ማለት ነው። ኦማይ ጋድ፣ እንዴት ነው የሚያምሩት ጋይስ መለሉ የሆነ እንዲሁም ካላዛር የበለጠ ነው ይዛ የመጣችው። ኦማይ ጋድ ከየት ነው የምታመጧቸው? ግን ከየት ነው የተፈለፈለው ይሄ ሽበላ ደግሞ? ለማንኛውም ተጣመሩ። እኔ የምትጣመሩ ምርጬ ነው። ደግሞ በጣም ነው የሚያምሩት። እያቸው እስኪ አቋማቸው ምናምን ምናምን። ብቻ ወንድ ብሄድ ወንድ ይሄዳል፣ ሴት ብሄድ ሴት ይሄዳል። ማንም ሰው ማንንም አይደገፍም። አሁን አላዛር አሁን በቃ ከዛ በኋላ እንዳላይሽ ነው እንደማለት ነው። በቃ የሆነ ሚስጥሮች ምናምን ምናምን አወጣባት። ሄሎ የደበራት ለዛ ነው ድምጿ ስላወጣባት ነው። ድምጿ ምናምን አወጣባት ከዛ በኋላ ደበራት። ማውጣት የለበትም ነበር። ያው ሰው ተናዶ ብዙ ነገር ይናገራል። አላዛርም ያው ተናዶ በጊዜው የሆነ የሆነ ነገር ተናግሮ ነበረ ግን ደግሞ እንግዲህ ቆንጆ እየቸከስ ይዛ መታለች። እንግዲህ ግን ሄሉ ማለት ነው ከሆነ ሰው ጋር ከተለያየሽ በኋላ እንትን አትልም። በቃ መታረቅ የሚባል ነገር የለም። ከማርክ ጋር አንዴ ተለያየሽ ተለያየሽ፣ ካላስ ሄደሽ ሄደሽ፣ በቃ ከካላዛር ጋር እንደዛው እንደ መመለስ እንደው ማስታረቅ የሚባል ነገር የለም። እናንተ በዙሪያው ያላችሁ ሰዎች አታስታርቋቸውም? እንደ ቢያንስ ማለት ነው እንደ በፊቱ ሲንደሬላ ላይ እያለ ባይሰራም ፒስ በቃ በፒስ ቢሰሩ አሪፍ ነው ብዬ ነው ማስበው። እንዲሁም መቃቃር ምናምን ባይኖር ጥሩ ነው። ዞሮ ዞሮ አላዛርም ቢሆን መጥፎ ሰው አይደለም። ለሄሉ እውነት ለመናገር ብዙ ጥሩ ነገር አድርጎላታል። በቃ እሷም ለሱ ጥሩ ናት። በቃ እሷም ለሱ፣ እሱም ለሷ። በነገራችን ላይ ዩቲዩብ ጥቅም ነው። አብረው ሲሰሩ እሷም እሱም ነው የሚጠቃቀሙት። ማንም ማንን አይጠቅምም። እሱም አብሯት የሚሰራ ለራሱ ሲል ነው። በራሱም እየለቀቀ ስለሆነ እሷም ከሱ ጋር ስትሰራ ለራሷ ስትል ነው። ግን ደግሞ እንደዛም የሚሰራ ሰው ላይኖር ይችላል። ከሌላ ሰው ጋር የመስራት እድል ሊኖረው ይችላል። ሌላ ሴት ጋር መስራት ይችል ነበር አይደለ? ግን ደግሞ ሄለንን ያኔ ከጭንቀት ከዲፕሬሽን ከብዙ ነገር አውጥቷታል፣ አላዛር ማለት ነው። ያኔ በጣም ከፍቷት ነበር፣ ደብሯት ነበር። የትሁ ራሱ ልታቆም ነበረ ያኔ ይዟት መጥቶ ምናምን በቃ አሪፍ ነገር ላይ አድርሷታል። እሱ ምንድን ነው ያንን ነገር አድርጌ ከዋጋ አልተቆጠረልኝም ምንም ቫሊዩ አልሰጠችውም ነው እሱ እሱ ያናደደው ነገር ይሄ ነው ቫሊዩ አልሰጠችኝም በቃ ብዙ ሰው ስትጠራ እኔን አልጠራችኝም ብዙ ነገር አድርጌላት ግን ደግሞ በትንሽ ስህተት እኔን አኮረፈችኝ ምናምን በቃ አላዛር እንደዛ ነው ያለው እንጂ ሄሉ መጥፎ ነገር አላደረገችው ምንም ነገር አላደረገችውም ግን ባይል ላያዩ ጥሩ ነበር ግን ደግሞ እግዚአብሔር ካላለው አይሆንም ማለት ነው። እንግዲህ ሰው ቢሄድ ሰው ይመጣል። አላዛርም አንዲት ቸካስ ይዞ መጥቷል። እንግዲህ ብሩን ብሬን በላኝ ብላ ይመጣቸው ይች ልጅ እንግዲህ። ያው ተመካክረው አብረው ሊሰሩ አዲስ ድራማ ክሬት እያረጉ ነው። እናትየውም ተቀላቅላ ነበርና ያው አላዛርም ከዛች ልጅ ጋር ለመስራት ያሰበ ይመስለኛል። ምክንያቱም ቪዲዮዎቿን ሼር እያደረገላን ነበር። ስለዚህ ሁሉም በየፊናው እየሆነ ነው ማለት ነው። አላዛርም ለብቻው ሄለንም ለብቻው ማለት ነው። ዞሮ ዞሮ ያው ካላዛር ጋር በመስ እንደሚለያዩኝ አላቅም ነበር ለካ ይለያያሉና፣ ዛሬ እንግዲህ አዲስ ቸከስ ይዛ ከች ብላለች። የሚያምር ቆንጂ እየቸከስ ያጣፍጥላችሁ ያጣፍጥላችሁ። ምቀኛ ሸረኛ ያረቅላችሁ። ምንም ማድረግ አይቻልም እንግዲህ፣ ምንም ማድረግ አይቻልም። ሰው ያሰበውን ሳይሆን ፈጣሪ ያሰበለት እንደሚኖር ይባላል እና እንግዲህ ያው ካላዛር ጋር እስከዚህ ድረስ በቃችሁ ተብሎ ይሆናል። ከዚህ በኋላ ደግሞ ከዚህ ጋር ተቀጥላለች ብዬ አስባለሁ። ያው አላዛር ጥሩ ሰውን፣ እውነት ለመናገር ሴት ልጅ ያከብራል ምናም፣ በቃ ብዙ ጥሩ ነገር አለው ግን ደግሞ ያው አንዳንድ አለመግባባት ሲፈጠር ካልተቻቻላችሁ፣ እሷ ቱግ ስትል እሱን ቱግ የሚል ከሆነ ከባድ ነው። አንድ ላይ ስትሰሩ መቻቻል አለባችሁ። አንዱ ያጠፋል፣ አንዱ ይከሳል። እንደዛ እንደዛ ነገር እነሱ ደግሞ አልተቻቻሉም ይመስለኛል። ብቻ ነገሩ ቶሎ ከተመ። ሄሉሻ የኔ ቆንጆ፣ ዛሬ ደግሞ እንዴት እንዳማረባጠው! ማይጋድ የኔ ቆንጆ፣ የኔ ቸኮላታ። አሁን ብዙ ሰዎች ትናደዳላችሁ ይህን ስታዩ ማርክም ታርቋል። እንግዲህ ትንሽ አምቦ ጫርቆ አምቦ ጫርቆ እንደናብረሽ ድራማ ጀምሮ ነበርና እንግዲህ ሄሎ አዲስ ሰው ይዛ መታለች። ተዋውቁላት። እንዳተሳደቡ እንዳተሳደቡ። እናንተ ስትሰድቧት እሷ በጣም እየተናደደች ነው። በቃ የመስራት ሞራሌ ወደቀና ያለች መስራት አልቻለችም። አትስደቧት። ፍቅር እየደግሞ ትመጣለች፣ ወይ ዛሬ ወይ ነገ ወይ ከነገ ወዲያ ሲሆን ከፎ አድጋ ታርቀው ምናምን ፈታ ብለው ይመጣሉ። ዛሬ ካልመጡ ደግሞ ነገ ይመጣሉ ማለት ነው። ስለዚህ ጠብቁ። ፍቅር ምንም አትሆንም። ጎበዝ ናትኔ ግን ፍቅርም እንደዚህ ስቃ ማየት ፈልጋለሁ። በቃ ልክ እንደ ባለፈው ማለት ነው። ፍልቅልቅ ምናምን እያለች እንደዚህ እያለቀሰች እየተነታረኩ ምናምን ሳይሆን እንደውም ከዛ ልጅ ጋር መተው ፏዋድን ቢያበሽቁት ደስ ይለኛል። ትንሽ ቢያንጨረጭሩት ሊፏዋድ የጠገባል አልመሰላችሁም? እና ከዛ ልጅ ጋር መታ ትንሽ ብታንጨረጭሩ ደስ ይለኛል። ከዛ ውጭ ግን